ቁርአንን እየቀደዳችሁ ጣሉት፣ ልጆቹ ሳየዋችሁ እያለ ትእዛዝ የምሰጥ ወንጀለኛ ዛሬ በቁጥጥር ስር እንደዋለች ተነግሯል። ቪዲዮውን እስከ መጨረሻው አዳምጦ ሰበር ዜና በሰሞኑን እቺን ሴትዮ ሁላችሁም ተመልክታችኋት ነበረ። እቺ ሴት በሰሞኑን የአላህን ቃል ቅዱስ ቁርአንን እየቀደደች ስደንስ ብዙዎቻችንን አስቆጥታ ነበረ። ከዛም አልፎ በትላንትና ውለት አንዳንድ ወንድሞች ጠርተው ሊያናግሯት ሲሞክሩ መቅደድ ብቻ አይደለም ገና አቃጥሏለሁ ብላ እጅግ በጣም አስነዋሪ ንግግር ተናግራ ነበረ። አሁን እንደሰማነው ከሆነ ሌሊቱን የጅቡቲ ፖሊስ እቺን ቆሻሻ ስራ ስትሰራ የነበረችን ሴት በቁጥጥር ስር አውሏታል። ሁሉም ሰው ሊገነዘብ የሚገባው አላህ ቅዱስ ቁርአንን ይጠብቃል። ለዚህም የቅርብ ጊዜ ማሳያ በስዊድን ውስጥ ቁርአንን ሲቀድ የነበረው ተገሎ መጨረሻ ላይ እሱ የሚቀብር ጠፍቶ ጀናዛው ተቃጥሎ ነበረ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንደት ናችሁ? ሁላችሁንም ሰላም ብያለሁ። ይቺ ምስሏ ላይ የምታዋት ልጅ ሰይጣን ቁርአን እየቀደደች ቪዲዮ እየሰራች ቁርአንን አቃጥሉት ቅደዱ ስትል የነበረች ዛሬ በሶማሌ ክልል በሶማሌ ፖሊስ እንደ ቁጥጥር ስር እንደዋለች ነው። እንዲሁም ቪዲዮዋንና የቲክቶክ ላይ የተወሰነ ቪዲዮዎችን ጭረፍ አድርጊያች አለው ቪዲዮን ለማስገባት በኢትዮጵ ህግ ደረጃ ስለማይፈቀድ ነው። ከማንኛውም እምነት ላይ ሆናችሁ የአንዱን እምነት ማቋሸሽ የአንዱን እምነት መጽሐፍ መቅደድ አስፈላጊ አይደለም። ማንቻም ሰው ማንበብ መቅራት በተቻለው ማወቅ ትልቅነት ነው። ክርስቲያንም ሆኖ ሙስሊምም ሆኖ ማንቻውን መጽሐፍ ማንበብ ጥቅሙ ለራሱ ነው፣ ማወቁ ለራሱ ነው እና በዚህ ልክ ግን ቁርአንን ቅደዱት፣ በያገኛችሁበት ቦታ ላይ አቃጥሉት፣ ልጆች ሳያዋችሁ እያለ ስትል የነበረው ከልጆች በላይ ግን እሷ ላይ በራሷ ህይወት ላይ የሚደርስባትን ችግር አላወቀችም። አረብ ሀገር ላይ ተቀምጣችሁ የአረብ ንሩስ እየበላችሁ ሙስሊም ቤት ተቀምጣችሁ ሙስሊም ጋር እየኖራችሁ ቁርአናችንን የምትቀዱበት ምንም አይነት ምክንያት የላችሁም። የመጣችሁበት የወጣችሁበትን አላማና አላማ አላማችሁን አሳክታችሁ ወይም ደግሞ አላማችሁ ላይ ደርሳችሁ ህይወታችሁን አስተካክላችሁ መመለስ አፈልጉም። ከቁርአኑ ጋር ምናገናኛችሁ? ምንም ቁርአኑ አንብቡኝ ተሸከሙኝ አላችሁ አላላችሁም። የምትኖሩት አረብ ሀገር ህግ ካለበት ቢያንስ የእንዳህ አይነት የእምነት አባት እንኳ ቢኖራችሁ ቁርአን እንዲታቃጥሉ የሚገፋፋችሁ የሚያስተምራችሁ ቢኖር ይሄ ሰውዬ ለእናንተ አይጠቅማችሁም። ይሄ ሰውዬ የእናንተን ህይወት ጨለማ ነው። ከኋላችሁ ከጀርባችሁ የሆኑ የሚልኳችሁ ሰዎች ካሉ በእውነት የእናንተን ህይወት እያበላችሁት እንጂ የእናንተን ህይወት አይጠቅማችሁም። በቃ ምን ለመሆን ነው? ስንት ክርስቲያኖች አሉ፣ በነገራችን ላይ በቃ አደብተኛ ስነስርዓት ያላቸው ሰብነታቸው ጋር የማይጋጭ ነገር ስለ ሰው ምን አይናገሩ ማዋቂ ያለባቸው ማዋቂ የሚችሉ አሉ። ደግሞ አንዳንድ ደነዞች ወይ ከእስልምናው የሉ የሉ ወይ ከክርስትናው የሉ ከማንቻውም ሃይማኖት ውጭ ሆነው የሚሰሩ ስራ በጣም አስጠያፊና አስነዋሪ፣ በጣም ባለጌዎች። ባካችሁ፣ ባካችሁ ሰርተን እንብላ፣ ሰርተን እንለወጥ። አረብ ሀገር ላይ ብዙ ምስኪኖች አሉ፣ ብዙ ድሃዎች አሉ፣ ብዙ የቲሞች አሉ። ሰርተው መለወጥ ቤተሰቦቻቸው መለወጥ የሚፈልጉ ሙስሊምና ክርስቲያን ሆነው አንድ ቤት ብዙ የሚሰሩ ሰዎች አሉ ያንዱን እምነት ያንዷንም ተከባብሮ ተከባብሮ በቃ ስለሰዎች ሰዎች እምነት አንድ ትንፍሽ ሳይሉ ሰላም ሰርተው የሚውል አይደለም። ቀርቶ የራሳችን ዜጋ ማንቻውም፣ ፓኪስታኑ፣ በንጋሊ ማንቻውም ሰው ጋር እየሰራን አይደለም። የመጣችሁት ለስራ ነው። ሰርታችሁ ለመለወጥ ነው። ከቻላችሁ ሰርታችሁ ራሱን ለወጡ፣ ካልቻላችሁ ደግሞ ህዝብን ከህዝብ ጋር አታባሉት፣ ህዝብን አታጣሉት። እምነትን ከእምነት ጋር ለማጋጨት ዛሬ መጽሐፍ ቅዱስ ሲረገጥ ብናይ ደስ አይለንም። እኛም መጽሐፋችን እንዳይቀደድብን እኛ ድምፅ ስንሆን አንድ አንድ የሆነ ፍትሐ አንጠይቅም። ያኛው ክርስቲያኑ እኔ ያለሁ ማን ይነካኛ ይላል፣ ሙስሊሙ ለምነካኝ ይላል። ይህ ሲሆን እምነትና እምነት አጣልታችሁ የሚጓደዱ ሁለት ወንድማማቾችን ታለያያላችሁ። እባካችሁ አረብ ቤት እየሰራችሁም ሆነ ማንቻውም ቦታ ላይ ሆናችሁ መጽሐፍን የመቅደድም የመጣልም መብት የላችሁም። አታውቁም ማመን ማመን ፈልጉም፣ አትመኑ ተውት። በብሔር ገብተው ብሔርን ከብሄር ጋር ያባላሉ። በሃይማኖት ገብተው በሃይማኖትን ከሃይማኖት ጋር ያፈጃጃሉ። አገራችንን በዝህ ልክ ሰላማታ ሰላማ ጠፍቶ ሀገራችንን ሁል ጊዜም አንዱ ከአንዱ እኔ እበልጣለሁ ሲል አንዱ አንዱን ሲያነቁር የሀገር ምንነትን እረስተን ዛሬ ደግሞ አረብ ሀገር ላይ እንመጣና በቃ ደሀ ስርቱ እንዳይበላ እንዲንጠላ ዛሬ በየሄዳችሁበት ስትሄዱ አረቦች ሀበሻ ካላችኋችሁ ሰራተኛ ፈልገው ምንድን ነው ያሉ? ሰራተኛ እኛ እኮ ከማንቻውም ሰራተኛ እኮ እንበልጣለን። ከማንቻውም ሰራተኛ እኮ የበለጥን እኮ ነን፣ ግን ስራችን እንበጣም መጥፉ ነው። ቢልቢኖች አሉ፣ ማንቻውም ሰራተኛ አለ። ቁርአን ላይ እጃቸውን ሲዘረጉ አይተናቸው አናውቅም እጃቸውን ሲዘረጉ የምናያቸው የኛ ሀበሻዎች ናቸው። የኢትዮጵያን መጥፎ ስራችሁን ብልግናችሁን ይዛችሁ መታችሁ አረብ ሀገርም ላይ መታችሁ ተሰማራላችሁ። የመጣችሁበት አላማችሁ ግባችሁ ምንድን ነው? አንዲት እህት ዛሬ ስትጠፋ ስትሳሳት ሁላችሁንም በአንድነት ስህተት ነው፣ ትክክል አይደለም፣ ልናወግዝ ይገባል። ነገ እምነትና በእምነት ሁሉም ሰው ሲጣላ ከማያት ዛሬ ጾማችን ፊት ለፊታችን ጾማችን ነው የመጣው። የክርስቲያኑም የሙስሊሙም ጾም አንድ ነው። ስለዚህ እባካችሁ ወደ ፈጣሪያችሁ ልባችሁን መልሱ። ከሙስሊሙም ወደ አላህ ልባችሁን መልሱ። ከክርስቲያኑም ልባችሁን ወደ ፈጣሪያችሁ መልሱ። አንድ ፈጣሪ ላለን ሰዎች ተከፋፍለበት ተለያዩ ሃይማኖት ላይ ሆነን ዛሬ ግን የእምነት መጽሐፍ እየቀደርን እምነትን ነው የጎዳን። ወይም ደሞኛን ያቃጣኛ አንቃጠልም። አልሀምዱሊላህ ሙሉ እምነት ያለን ሰዎች ነን። እናንተም በሃይማኖታችሁ እኛም በሃይማኖታችን ማንም ከማንም አያንስም። ማንም ከማንም የሚያንስበት ምክንያት የለም። እና አባካችሁ ከእምነት ላይ እጃችሁን የምዘረጉ ሰይጣኖች እንዲሁ ፈጣሪ የስራችሁን ይስጣችሁ። ሌላ ምንም አለም። ብድ እናንተ አይነት ተንከሲሶች ነው ቀን በቀን ሶሻል ሚዲያ ላይ አንዱን ስናለቅስ አንዱን ስንሸኝ አንዱን ስንቀበል አንዱን በቃ ቀን በቀን የማናየው የማንሰማው ነገር የለንም። እና ቤተሰቦች ለመማልምን ብቻ ፈጣሪ ልቦና ይስጠን፣ ማስተዋል ይስጠን። ስሜታዊ ሁነን ከመተኮስ አስተው ለመናገር ና አስተው ለመራመድን አላህ ይወፍቀን። ወተን ለእንጀራን የመጣ ነው፣ ሰርትን ለማገኘት ሰርትን ለመቀየር ነው የመጣ ነው። አረብ ሀገር ና ባካችሁ ራሳችሁን ጠብቁ። አብሶ ከእምነት ላይ እጃችሁን ጣል የምታረጉ ዛሬ ላይ ኢቃማ ሰርታችሁ ባለ ኢቃማ ሆናችሁ አንዱ ላይ ወዳችሁ የምትሳደቡ ሶሻል ሚዲያ ላይ ያያችሁትን ያያችሁትን ወንጀል የምትሰሩ ሰዎች ፈጣሪ ልቦና ይስጣችሁ እላለሁ። በመቀጠል ቤተሰቦቼ፣ በእውነት ዛሬ ስለተናደድኩ እንጂ ቪዲዮ መስራት አልፈለኩም ነበረ። ግን በቃ ድብር ድብር ነበር ያረገኝ። ግን አንዳንድ ጊዜ በእውነት እናደዳላችሁ። ለምንድን ነው እንደ አይነት የምንሰራው? ለምንድን ነው የመጣንበትን አላማ የምንረሳው? የመጣንበትን ማንነታችን ለምን ነው የምንረሳው? የትኛው ቦታ ላይ ሆናችሁ፣ ለምንድን ነው ለስኬት ለመቀረም አንቸኩለው? ህይወታችንን የሆነ መቃመቅ ውስጥ ለማስገባት የምንቸኩለው ለምንድን ነው? በቃ እኔ ለምንድን ነው እኔ እዚህ ቦታ ላይ የምኖረው ብለን ለምን እንደማናስብ አላውቅም። በቃ ችግርም ብቻ ነው ማመንጨት የምንችለው። እና ቤተሰቦች ይህን ቪዲዮ ሁላችሁም ላይክ አድርጉልኝ፣ ሁላችሁም ሸር አድርጉ። እስኪ ሸር አድርጉ፣ አትሞቱም። ሸር አድርጉ። ቤተሰብም ያማታረጉኝ ቤተሰብ እያረጋችሁኝ በቀጣይ ቪዲዮ እስከምንገናኝ፣ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።